የምታወጣ አሁን የሚዳረው አንቺ ቤት ነው ምናምን ይሉት ማለት ነው እነሱ ነው ይዛ ባለ 5000 ይዛ እነሱ ተሰበሰበና አርባ ሳይሞላኝ ለሶስተኛ ልጅ መውለድ ፈልግ ነበረ አሁን ግን ስለተስ ይያለው መንታ ከሆነ አንድ ሚሊዮን ብር ሰጣለሁ ከዛም በኋላ ደረ ፍረፍረ ትላቸዋለች ማለት ነው ከዛን ኦ ሀቡዲ የኔን ምክር ሰማሻውኔ ልጅ ከሆድ ውስጥ ጀምሮ ስራ ይሰራል ኮይል ለቃቃሚ ከሆድ ውስጥ ጀምሮ ስራ የሚሰራው ልጄ ዘለለ አምስት ሺህ ኮይን እንደዚህ ነገር በቃ ጊፍት ስሰጠኝ ልቤ ውስጥ ልቤ በቃ ልጄ ዘሎ ምናምን አንበሳም እንደዚህ አይነት ነገሮች የለም። ኤክስፔክት ማድረገው ማለት ነው አይንሽና ከንፈርሽ ያምራል። አዎ ያ እሱም እንደዛ ነው ብሎ የነገረኝ ኤኒዌይ፣ ሐቢባ ድሮ ከኔ ጋር መጠላ ሲሆን ዝኖር ጉዞ ባይዘወይ የልጆችን ፎቶ አንዷ ሰቅላ ከሰደበች፣ ለመጀመሪያ ጊዜ ዝኑ እና ሳምር የሚባሉ ልጆች ጓደኛ ማቾች ነበሩና የልጆችን ፎቶ ሰቅለው ሲሳደቡ የነበሩት እነሱ ነበሩ። ና መጀመሪያ ጊዜ ኒወይ ያ ኒወይ እትስ ኦኬ እግዚአብሔር እመቤቴ በሰላም ተገላግላት። ጌታ የሱስ ይርዳት። ሌላ ነገር መናገር አፈልግ፣ ግን ስለ ሐቢባ ሐቢባ ተሰበስባቸውና እነዚህን ተምችና ኮብኩባ ልበላቸው ወንጭም የሰው ልጆች ናቸው። ግን እነዚህን ሰበስብና ትነግራቸዋለች፣ ትሰክሳቸዋለች። አሁ እርጉዝ ነሽ ብሎኛል፣ ሆስፒታል ማርገዜን ተረጋግቷል። ግን አሁን ምንድን ነው አራት ወር ላይ አለቻቸው። ጀንደር ሪቪል ፓርቲ ምናምን አዘጋጅ ጀንደር ሪቪል ጾታቸው ስለሚ ነው ጾታው የልጁ ጾታ ስለሚጣራ አለች። ከዚያ መንታ መሆኑንና አለመሆኑን የዛን ቀን ነው እንትን የሚሉት አውቃ እንዳረጋሽ የመጀመሪያ ቀን ማለት ነው። ላይክ የለም ሽንትሽን ታይና እርጉዝ ነው የመሰለ ብለሽ ሆስፒታል ስትጂ ምንድን ነው የሚያረጉት ሶኖግራፊ ይወሻል። ቢኮዝ ሰምታይምስ ማለት ነው ሆርሞናል ኢምባላንስ ራሱ ፖዚቲቭ ሪዛልት ይሰጣል። ፖዚቲቭ ያ ፖዚቲቭ ሪዛልት ሲሰላም ይሰጥ እሱን ኮንፊርም ለማድረግ ያ ሆዲሽ ላይ ፋይቭ ዊክስ ሆዲሽ ላይ ያረጉና ያ እንትን ያረጉሻል ማለት ነው። ሶ እርጉዝኗን ሄዳ ሆስፒታል ሄዳ ኤቭሪ ዊክ ቼክ እየተደረገች ምናምን ካረጋገጠች ዳመንስ ሺ ኖ ሳውመኒ ኪድስ ወደ ውስጥ እንዳለ። እች ግን ውሸታም፣ በጣም ውሸታም። ምን አለቻቸው? በአራት ወር ጀንደር ስለሚታወቅ መንታ ማርገዜን ና አለማርገዜን የዛን ጊዜ ነው የሚነገረኝ። መሀይም እኳ ያዋሻችሁ። ያ ውሸቱ እነዚህን ሰብስባቸው ትሰክሳችኋለች። እነሱም ያምኗታል። ውሸቶን እኮ ኤት ዊክስ ላይ ስንት ልጅ እንዳደረገሽ ይነገርሻል። ሲክስቲን ዊክስ ላይ ጀንደሩ ይነገርሻል። ወንድ ኦር ሴት ይነገርሻል። ኢቭን ፎር ቱወልቭ ዊክስ ላይ ነው ለእኔ ተነገረኝ፣ ሶስት ወር ላይ ነው። ምን አገባሽ? ስራ የለሽም። መጣች በቀሉ። ሂጂ ሐቢባ ጋ የቤት ዩዘር ምናምኖች አካውንቶች፣ እዚህ ቤት ምንም ጥቅም የላቸውም። ያንቺ ቴን ቤቲ ቴን ዊክስ ላይ ነው የተነገርሻል። ሶ ስንት ልጅ ሆዶ ውስጥ እንዳለ ስንት እንቁላል ወይ እንደተሰበረ ምናምን የሚነግርሽ እኮ የመጀመሪያው ቀን ነው ዶክተር ጋር ስትጂ። ውሸቷ ነው አላረገዘችም ብዬ ነው የማምነው። ወይ ውሸታም ናት ለቅፈላ እያመቻቸቻቸው ነው። ቪው ስለቀነሰባት ነው እንደ እኮ ቪው ሲቀንስ ኮንተንት ቤቢ እንደሚወልዱት ማለት እኮ ዩቱበሮች ዩቱበሮች እኮ ያደርጋሉ። ዩቱበሮች ልክ ቪዩዋቸው ሲቀንስ ለኮንተንት ልጅ እንደሚወልዱ ታውቃላችሁ? አሁን ቪዩ ሲቀንስብክ ክሬዚ ነገር ታመጣላችሁ፣ ድራማ ያመጣሉ ምናምን ምናምን። ገብታችኋል። ለቪዩ ኮንተንት ቤቢ አረገዘች ተብሎ ኦል አይስ ኦን ሚ፣ ያ ያ ኮንተንት ቤቢ ይወልዳሉ። ለኮንተንት ልጅ ይወለዳል። ስለዚህ ሊሆን ይችላል። አይሮን ነው ከነ ጅጅ ግን፣ ኢትስ ዊርድ። ውሸት ነው ብዬ አስባለሁ። ያረገዘች አይመስለኝም። ብታረዝ ግን ደስ ይለኛል። ያርግላት። ፍላጎቷ ከሆነ ያርግላት። የሀቢባን ቪው ቤታዩ ወስዳባታለች። ሀቢባ ድራማው እንደሚያስመታ ታውቃ ስነስርዓት ይዛለች። ይሄ የኢንተርኔት ፈራጅ ነኝ ምናምን፣ ለሁለት መቶ ድራም ሱቅ መዘጋት አለበት ምናምን የሚያስ ብለው የለም እሱ እንደሚያስመታት ባናለች። የሰውን ስም ማጥፋት እንደዚህ አርጎኝ ምናምን ትዜላችኋል። ባለፈውም ሴጣን ያዘኝ ብላ ዘብር ገብርኤል ሄዶ ይማልልኝ ምናምን የተባባሉ ውሸት እንደሆነም ገብቷቸዋል። እሱ እንደሚያስመታት ይሄ ጀጅ ጁዲ ኦፍ ቲክቶክ መሆኑ እንደሚያስመታት ባናለች። ሶ ታሪክ ደግሞ ብሎ የፍቅር ታሪክ አፍቃሪ ነች ምና የሚሉት ደግሞ ሞስት ኦፍ ስቶሪስ ሜድ አፕ የሆኑ ስቶሪዎች ናቸው፣ ውሸቶች ናቸው ያ ጠቅልላም ጌሙ ላይ ስትገባ ደግሞ ፐርሶናሊቲ የላትም። ሐቢባ ሐቢባ ከሚኪ ጋር ስትጫወት ብቻ ነው እንትን አቴንሽን ምስቡ፣ ከሚኪ ሌላ ህይወት የላትም። እውነቱ እንነጋገር ከተባለ ከሚኪ ከሚባለው ሌላ ህይወት የላትም። ኤን ኦልሶ እጇን ባዞሩ ወደ ኤክስትሪም እየሄዱ ነው እነዚህ። ባለፈው የሆነ ሰው ሲያወራኝ ነበር ወደ ኤክስትሪም መቀጣጣት እየሄዱ ነው። አሁን ባለፈው ሲነግረኝ አንድ ጓደኛ እዚህ ቤት ያደርጋሉ እነዚህ ራሺያዎች ማለት ነው። ቤት ሲያደርጉ እንደ ቅጣት ማለት ነው። እንደ ቲክቶክ ቅጣት የራሺያን ብርድ ታውቁታላችሁ መቼም። በጣም ብርድ ነው እዛ ሀገር ማለት ነው። በጣም በረዶ ነው። በጣም ብርድ ነው። እና ሚስትህን ወደ ውጭ አስወጣት አሉት ማለት ነው። ሚስቱን ወደ ውጭ አስወጥቷት ለስንት ደቂቃ ተብሎ ማለት ነው። ቤት ያደርጋሉ ብር ማለት ነው። መቶ ዶላር ጨምራለሁ ሁለት ደቂቃ ጨምር ሌረር ስቴንድ አውትሳይድ ማለት ነው ብርድ ውስጥ ማለት ነው ፍሪዚንግ ዌዘር ውስጥ። ከዛም በኋላ አንድ ሺህ ዶላር ጨምራለው፣ አስር ደቂቃ። እንደዚህ እንደዚህ እያሉ ቤቱን አሸንፎ ሰውየው በሩን ሲከፍት ሚስቱ ደርቃለች። ሚስቱ ሞታለች። ሚስቱ ሞታለች። አሁን ሚኪ፣ እንደ ናይጄሪያኖችም ሲጮቱ አይታችኋል። ይቅርታ ለመራቢያ አካላቸው ውስጥ ሴቶቹ በርበሬ እየጨመሩ ምናምን እንቁላል እየሰበሩ ምናምን አይታችኋል፣ አይታችኋል። አታዩም እናንተ ያ። አሁን ናይጄሪያኖች ሲጫወቱ ኤክስትሪም፣ ይሄ ቲክቶክ ቻሌንጅ ማለት ነው። ሲጫወቱ ሴቶቹ ብልታቸው ውስጥ ቃሪያ እየከተቱ እንቁላል እየሰበሩ የሚዘገንን ቅጣቶች ያ እነሱ ያደርጋሉ። አሁን ግን በእኛ ደግሞ ሴቲንግ ኤክስትሪም ጌም ይጫወተው ሚኪ፣ ኤክስትሪም ጌም፣ ጭቃ መለቃለቁ አለቁ ባዝሩም ውስጥ ውሃ ጠጪ፣ ጫማ ውስጥ ውሃ ከተጠጣ። አሁን ሐቢባ እጇን ባዝሩም ውስጥ ከተቺ፣ ሚኪ ደግሞ ወንድነቱን ተነጥቆ ሽንትህን ቀሚስ ለብሰ ቁጭ ብለሽና ቁጭ ብለሽና ዩሜቲን ከደስ በቃ በጣም ያስቅ ነገር ይመስላችኋል አይደል? አያስቅም እኮ ይሄ እኮ ምኑ ነው የሚያስቀው? አሁን ባለፈው ሶስት ሚሊዮን ምናምን የተፈራረመ ሰው ነው አለና፣ አንድ ቀን ደግሞ ጌም ጌም እየተጫወተ ውሃ በሳፋ ይዞ በእግሩ ይዞ ቁጭ ተዘግዝቆ ቅጣት! አየሁት ይሄ ሰው እንግዲህ ማስታወቂያ ሲሰራ ሁሉ 3 ሚሊዮን ምናምን የሚፈራረም እኮ ነው። 3 ሚሊዮን ብር ዛሬ ተፈራርመው በሶስተኛው ቀን ደሞ መተው ጌም ይጮታሉ። የምሬን እኮ ወንድነታቸውን እያጡ ወንድ ልጅ እንዴት ነው ማለት፣ እንደ ሴት መሽናት እኮ ችግር የለውም እኮ፣ ግን ወንድ ልጅ ወንድ ሲሆን ነው ደስ ሚለው። ብዙ ጊዜ ያሸነፈው እሱ ነው። አሁን ሊያስቅ ይችላል። እነዚህ ሰዎች በጣም ኮንቬኒየንት የሆነ ብር ነፃ ብር ነው። ፍሪ ኢንተርኔት ካለሽ፣ ሰክሰሽ፣ ጮኸሽ ገንዘብ ትሰሪያለሽ። አሁን ከዛ ክፉ ነሽ ምናምን ነገረኛ ምናምን ትር የራሳችሁ ጉዳይ፣ ግን እውነቱ ይሄ ነው። አሁን አንዳንዶቹ ማስታወቂያም እየሰሩ ቢዝነስም እየሰሩ ምናምን እንደ ታኩር እንኳን ሱቅ ከፍተው ወይ የሆነ ቢዝነሳቸው ላይ ተፍ በትበት ሲሉ አታያቸውም። እኔ አሁን ከጌመሮች ሰፖርት ማንን ታደረጊያለች ብትሉኝ ብር ቢኖረኝ ለየታኩር ጊፍተር ቦን ደስ ይለኛል። ታኩር የሚባለው አትሊስት ሂዝ ዱን ሶምቲንግ የሆነ ቢዝነስ ከፍቶ በቃ እየሞከረ ነው እየሞከረ ነው። እኚህ ሰዎች እኮ በቃ ኛ ያውቁም ማስታወቂያ ምናምን ይሰራሉ ምናምን። ማታ ማታ ደግሞ እርስ ፍሬ ኢንተርኔት ይመጣሉ ገንዘብ ይሰራሉ። ላይ ሰክሰው ጮሆ ምን ብለው ምን ብለው ማለት ነው? ገንዘብ አይበቃቸውም። እውነቴ ነው። ታኩርን ሰፖ እኔ አሁን እኔ አሁን ጊፍተር ምናምን አይደል ነው ዩ ኖ አንዳንዴ ሳልፍ ምናምን የተሰጠኝ ነው ሪጊፍት ማድረገው። ግን እኔ ጊፍተር በሆን ታኩርን ሰፖርት አደርገዋለሁ። ቢኮዝ ልጁ ቢዝነስ ከፍቷል። ከመጣ ከፈመሰኩ እኮ አንድ አመት ከምናምኑ ነው። ሄልች እነዚህ ሰዎች አራት አምስት አመት ይህንን ጌም ቀጥቅጠው፣ ይህንን ጌም ቀጥቅጠው ቤቶች፣ መኪናዎች ምናምን ኖሯቸው ማለት ነው። ስቲል ዴይ ቾዝ ቅፈላ። ይሄ እኮ የልመና የድህነት መንፈስ እኮ ነው። መወጋት ያለበት የድህነት መንፈስ ነው። ለነሱ የሚሰጥ ሰው አይገርምም? ቀላል ይገርማል እንዴ! ሁለት ቤት ሶስት ቤት እኮ ነው ያላችሁ እኮ። ታውቃላችሁ አይደል? እነዚህ ሰዎች ስራ አይሰሩም። ኢቭን ባለፈው እኔ ገብቼ ምንድን ነው ያልኳቸው? ዩቱብ ምናምን ኮንቴንት ትሰራላችሁ። አይ እሱ የዩቱበር ይችናሉ። ቢካዝ ዩቱብ ብዙ ስራ ያስፈልጓል፣ ብዙ ስራ ያስፈልጓል። ዩ ሃቭ ቱ ኤዲት ዘ ቪዲዮስ። ቁጭ ብለህ ቪዲዮን ሰምተ መቆራረጥ አለበት ምናምን ምናምን። ያ እሱ ኖ ኢትስ ናት ኢዚ ለእነሱ ይከብዳል፣ ይከብዳል። ታክስ ፍሪ ነው ግን፣ እኔ ታኩርን አሁን ሰፖርት እኔ አሁን ጊፍተር ምናምን ብሆን እሱ ልሱ ከፍቷል። በት በት እያለ ነው እየጣረ ነው። ሂስ ትራይንግ ሂስ ቤስት በቃ ህይወቱን ለመቀየር እኔ እሱን ሰፖርት አረጋለሁ። እኔ የሚገርመኝ የሚሰጡት እና በዲፕሬሽን አሞች አይደሉ እንዴ? አየናቸው መኪና እየነዳሽ ምናምን ጊፍተር እዮዳብ ኤቭሪዴይ ጌትስ ላይንስ ያ ወራቦት አየዋ ገንዘቡን ገንዘቡን፣ አየዋ እኔ እኮ አሁን ጌመር በሆን፣ ይኸውልህ አንድ የህሊኔ ነ አላወራም፣ እውነቱን አላወራም። እኔው ነጻ ነኝ፣ የህሊን አስረኛ አይደለሁም። እኔ ነጻ ነኝ፣ አይምሮዬ ነጻ ነው። የፈለግኩትን ነው የምናገረው፣ የፈለኩትን ሰው ስም ጠራለሁ። ኖቲስ አርጋችሁ፣ ነጻ እኮ ነኝ እኔ። ዘ ኦንሊ እንደውም ቲክቶከር ነጻ የሆንኩኝ እኔ ነኝ። ስለማንም አውርቼ ቤቴ ገብቼ ተኝቼ ማደር ነፃ ጭንቅላት እኮ ያለኝ እኔ ነኝ። ጌታ እዮዳ አማራ ነኝ ሲል የነበረ ኦሮሞን ሲሳደብ የነበረ ምናምን አሁን ምንድን ነው ያለው? እኔ ኢትዮጵያዊ ነኝ፣ ዘር ፖለቲካ፣ ሃይማኖትን መንካት አልፈልግም። ሙስሊምን፣ ኦርቶ በተክለ ሃይማኖት ጠቅማጥ ይዣቸዋለሁ ምናምን ብሎ እኮ እንደውም ከጠቅማጡ ጋር ማች እንዲያረግ ቢጫ ልብስ ለብሻለሁ ብሎ ሲያወራ የነበረ ሰው አሁን ስለ ዘር ስለ ሃይማኖት አላወራም፣ እኔ ኢትዮጵያዊ ነኝ ሰው ነኝ ማለት ጀመረ። ሰው ነኝ ኢትዮጵያዊ ነኝ ማለት ጀመረላችሁ። ስለዚህ ስለ ዘር ፖለቲካ እንዳታወሩ እኔ ጋር እኔ አልፈልግም ፖለቲካ ቢኮዝ የምታስቀይሙኝ ሰው አለ። ኦፒኒዮንሽ የሀቭ ቱ ቢ ላይክ ፍሉድ። ህሊና ቢስ መሆን አለብሽ፣ እያየሽ ላሽ ማለት አለብሽ። ለምሳሌ አሁን እኔ ስለ ቤታዬው የሆነ ነገር ያለው አይደለም። ቤታ ንግሥት ናት ነው የምለው። ለምሳሌ ቴዲ ዋሳ ቴዲ ዋሳ ቆቆቆቆቆ ቴዲ ዋሳ ዳለቻን የመሰለ ባለጌ ይሳደባል ምናምን ካለ በኋላ ቤታን ሲያገኛት ምንድን ነው ያለው? ቤታን ሲያገኛት ምንድን ነው ያለው? ቤታዬ እኮ እንደ አስፈላጊነቱ እናት እንዲቱን ብላ የምትሳደብ ጀግና ናት ነው ያለው። አያችሁ አያችሁ፣ እንደ ኦክቶፐስ በገባሽ፣ እንደ ውሃ እንደ ውሃ ፍሉድ መሆን አለብሽ፣ በገባሽበት እቃ ውስጥ ቅርጹን መያዝ አለብሽ። ግብዝ መሆን አለብሽ። ህሊና ቢስ መሆን አለብሽ። በህሊና ስራት ውስጥ መሆን አለብሽ። አሁን እኔ ኦሮሞ ነኝ አደለ ኦሮሞነቱን ለዘባረግና ይሄ የብልጽግና መንግስት የሽመልስ አብዲሳ ምናምን ምናምን ብዬ አሁን ባወራ ጊፍቱ ይዘንባል። ይሄ አብይ አመት ምናምን ሰባተኛ ንጉስ ምናምን ኪቦርዶችን ትናገራላችሁ። እኔ ነኝ ነፃ፣ እዚህ አፕ ላይ ነፃ አይምሮ ያለኝ እንደፈለኩ ተናግሬ ማድሮ እኔ ነኝ፣ ማንም የለም። ሌላው በህሊና ስርዓት ውስጥ ነው ያለ። እዮዳብ እንኳን ማስመስል ጀመረ እኮ፣ እንምላችሁ፣ እዮዳብ እኮ ውሸትን ማይችል፣ ሁለት ቀን እኮ ዋሽቶ ማደር ማይችል፣ እንዴ ልጅ! አሃ አሃ፣ እንዴ ፌቨር እንዲህ ፌመስ አንቺ ራሱ ፌመስ አይደለሽ እንዴ? አፈምሽኝ እስቲ ያው ፌመስ። አንቁራሪት ወንድም ሰላም ነው። ቆይ ድሬት የምታደርጋቸው ቪዲዮዎች በጣም ወዳቸዋለሁ። በጣም ቶሎ እንደራረግ ያ አይ ላይክ ቪዲዮስ። ደህና ነሽ አለው። እግዚአብሔር ይመስገን እኔም እግዚአብሔር መስቀል አንተ በድዌት ነው የምትታወቀ አይደል? አአ ወክል ነው። ይሄንን ነው ምላችሁ ጊፍተሮችማ ዲፕሬሽን አሞች ናቸው ከሰጡ በኋላ ከሰጠም በኋላ ስልካችንን ቁጭ ስናደርግ ዊ ባክ ቱ አር ዲፕሬሽን ኤን ሎንሊነስ የቁነተው ብቸኞች እኮ ነን እኛ። እኮ እዮዳብ አውቆ ይመስለኛል ያጋልጣቸው። ማንን ነው የሚያጋልጠው? ኤቭሪዴ አምስት መቶ ዶላር ድሮ እኮ ላይክ እኔ አሁን ከዚህ ላይፍ ስወርድ ስንት ብር ነው የሰራሁት? ሰማንያ ሳንቲም ነው የሰራሁት። ሰማንያ ሳንቲም ፍሮም ቱ ሰሪ ማለት ነው ሁለት ሰዓት ከምናምን ማለት ነው። እየወደ አራት ሰዓት አምስት ሰዓት ተቀምጦ አምስት መቶ ዶላር ይዞ የሚወርድ ከሆነ ለምንድን ነው የሚያጋለጣቸው? ጫማ ይገዛል እኮ ጫማ ይገዛል። ያ እኔ ከኔ ጊፍተሮች አሉኝ። ብዙ ሰው ነው ማስቀይመው በምናገረው ነገር። አሁን የቤታ ጊፍተሮች እኔ ጋር እንዳይመጡ ቤታ ይነካባቸዋሉ። የጂጂ ጊፍተሮች ጂጂ ይነካሉ። ማን ማን ነካው ነገር። ያየሁትን ነው የምናገረው። አላስመስልም። ለነገ ይዳር ይላፍ ምናምን የሚባል ነገር የለም። ግን ባስመስል እኔ ደግሞ ሳሞገስ በነገራችሁ ላይ የመጨረሻውን በቃ ቅቤ በጣም ነው በቃ። አይ በተር ፒፕል ባይ ዘ ወይ እና ባስመስል፣ ሰውን ማሞገስ ምናምን አስመሳይ መሆን ብችል ማለት ነው። ግን እኔ አልፈልግም። እንዴ እዮዳብ ለማኝ ሆነ። የሊቢያ እኮ ለማኞችን አናይም እኮ። በዮዳብ ምክንያት አሁን አቴንሽን እኮ ዮዳብ ላይ ነው የሆነው። የሊቢያ ልጆችን እኮ የስደተኞችን አናይም፣ የሉም እኮ። የሊቢያ ስደተኞች የት ገቡ? ሌላ ስደተኞች የትገቡ ቴንኩ ኪኪ፣ የሊቢያ ስደተኞች የትገቡ አንሰማም፣ ስለነሱ አሁን። ስለ ሊቢያ ዜና ሰምታችኋል? ወንድም የታገተ ምናምን የለም። እዮዳብ እዮዳብ ነው፣ የእዮዳብ ልመና ነው፣ የጂጂ ነው። አበባ አበባ ስጡኝ፣ በማርያም በማርያም እኮ ያየሁትን ነው የምናገረው ምናምን። ስለዚህ እኔ ጊፍት ጊፍት አላገኝም።